ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ። ዛሬ ከነጋ በጠዋቱ መለኛው ጋር ደውዬ ነበር። ማታም ያንን ቪዲዮ ካየው በኋላ ደውዬ ነበረ። በጣም ነው በሚያሳዝን ሁኔታ በጣም አዝኗል። መለኛው እጅግ በጣም አዝኗል። ወንድሜ ከአቅሜ በላይ ነው፣ ምንም ነገር ሊረዳኝም ሊሰማኝም አልቻለም። ብለዋል እንግዲህ ይሄንን ጉዳይ ለእሙሽዬ እነግራታለሁ እያለ ነው። ሌላው ደግሞ ቡርኬ አንድ ነገር ልናገር ስለመለኛው ያለኝም በሙሉ ነግራቸዋለሁ። ግን በመጀመሪያ ደረጃ ስለ ቡርኬ አንድ እውነት ልናገር። እኔ ዛሬም ነገም ሁሌም ከሴት ጎን ነኝ፣ ከሴት ጎን ነኝ። ሁለታችሁ እንድትለያዩ አልፈልግም፣ እንድትለያዩ አልፈልግም። ነገር ግን ሀይሚን በዚህ ደረጃ ቡርክ ፕሊዝ፣ ፕሊዝ እባከን በቃ ማለት ተረዳት። እየጠየቀች ያለችው በቃ አላመነችም። ስለ ልጅቷ ማወቅ ትፈልጋለች። በምትችለው ያለፈ ታሪክም ቢሆን ፍቅራችሁ እንዲደረጅ በምትችለው ሁኔታ እንደዚህ ያደርግ። እንደገና ደግሞ በፌክ አካውንት እራሷ ናት። ቤት ቤትክን አታከብርም አንተን አታከብርም ቤተሰቦችክን አታከብርም ብላ ቴክስት ያደረገችልክ እራሷ ናት። አንተ ግን ያንን ቴክስት አይተክ ትላንትና መተክ ለሀይሚ ስለማታከብርኝ አልፈልግሽም ብለካት ከዚህ በኋላ እኔ እና አንቺ አንድ ላይ አንቀጥልም አልካት ለምን ለምን ንገረኝ እስኪ ለምን ለምን ሴት እኮ ናት ገባክ ሴት ልጅ ደግሞ ከተሰበረች በኋላ ማገገን በጣም ነው ይከብዳል ብዙዎቻችሁ ሀይሚ ትንቀዋለች ሀይሚ አታከብረውም ሀይሚ ዝም ብላ ነው የምትጮኸው አትረዳውም የምትሉ ብዙ ሰዎች አላችሁ እናንተ ሴት ሆናችሁ ፍቅር ይዟችሁ አታውቁም እንዴ ግን አንዳንድ ሴቶች አንዳንድ ሴቶች እሱ እኮ እንዲረዳት እንዲሰማት እየሄደችበት ያለችው መንገድ እኮ ነው። ፍቅር እኮ ነው። እንደዚህ የሚያደርጋት ፍቅር እኮ ነው። ትወደዋለች እኮ። እኔ እንደሰማሁት ከሆነ ሙሉ ገጽ ተጽፎ ነው አሉ የተላከለ ቤተሰቡ ክን አታከብር አንተን አታከብርክ፣ ነገ ብታገባትን ቤተሰቦች ክን አታከብርም፣ ስለዚህ እቺ ልጅ ትቅርብህ ተብሎ በዚህ ደረጃ ይሄ ሁሉ ነገር። ይሄን ነገር ደግሞ እነ መለኛውም ሰምተዋል፣ እንደነገረኝ ከሆነ ማለት ነው። በመሀላቸው ሌላ ሰው አለ፣ ዩቱብ የሌለው ሰው አለ፣ ወሬ ለሁለቱ የሚያቀባብል ደጋፊ መስላችሁ ለቡርኬ በቃ ፍታት ትቅርብ፣ ምን ታደረግልሃለች? ከእሷ ጋር እሷ እንደዚህ ናት ምናምን እያላችሁ እየተጻፈው እንዳለ ሙሉ ገጽ ባይዘዌ ሌላ ሰው አይቶታል። እና በጣም ነው የሚደብረው። በጣም እውነት፣ በጣም እኛ ሁለታችሁ እንድትለያዩ አንፈልግም። እኔ የቡርኪም የሃይሚም ለብቻ ሳይሆን ነጥሌ የማያቸው ሁለቱንም በአንድ አይን ነው ማያቸው። እንዲስማሙ እንዲታረቁ ነው የምፈልገው፣ እንዲስማሙ እንዲታረቁ ነው የምፈልገው እንጂ በዚህ ደረጃ ሃይሚን እኔ አላቅም ብቻ። ቦርኬ ትላንት አንተ ልክ አልነበርክም። የእውነት በቃ ታጠፋለች። ሰው ሆኖ ፍጹም አለ እንዴ? ብዙዎቻችሁ ሃይሚ ላይ ስትፈርዱ ነበረ። ሴት ሆናችሁ በተለይ ደግሞ ማለት ነው ሰው ሆኖ ማይሳሳት አለ? ጥፋት ካለባት ጥፋቷን አትነግሯትም። ከምትሰድቧት አሳልፋችሁ ህይወቱ እንዲበጣጠስ እንዲበታተኑ ከምታረጉ እናንተ ናችሁ ጽፋችሁ፣ እሱ ያንን አነበበ ተገበረላችሁ። የሰማሁት መረጃ ይሄ ነው። እጄ ላይ የደረሰኝ መረጃ ይሄ ነው። እንደገና ደግሞ ቡርኬ ለምንድን ነው ወንድምህ ሲደውል ስልክ አንስተህ በእኔ ጉዳይ ጣልቃ እንዳትገባ የምትለው? ለምንድን ነው መለኛውን መለኛው እኮ ወንድምህ እኮ ነው። እንዴ ነው ጣልቃ የማይገባው? ይሄ ጉዳይ ቀላል ጉዳይ ነው፣ እራሴ እፈታለሁ እያልክ ለምንድን ነው የምታለባብሰው? ሼም እንኳን ጥቂት፣ ትንሽ እንኳን አታስብም ለሰው። ሰው ይጨነቃል ሰው ስለእኔ ያስባል እንኳን ብለህ በጥቂቱ አታስብም። በጣም ነው ማዝነው ቡርኬ። የእውነት እኔ በጣም እጅግ በጣም ዩቱብ ላይ ከምወዳቸው ሰዎች አንዱ አንተ ነህ። አንተና ሃይሚ እኔ ሁሉ ነገራችሁን ነው የምትመቹኝ ደስ የምትሉኝ። ግን በዚህ ደረጃ ሴት ልጅ በአደባባይ በህዝብ ፊት በቃ ከዚህ በኋላ እኔ አልፈልግሽም ምናምን ነገር አታከብሪኝም ምናምን ምናምን፣ እንደዚህ አይነት ነገሮችን በአደባባይ ሳይሆን ሻይ ቡና ላይ ብትላት ነው የሚሻለው። ገባ? ስንት ጠላትና ወዳጅ ባለበት ቦታ ላይ እንደዚህ መናገርክ ልክ አይደለም ስህተት ነው። በቃ እኔ ጋይ ዛሬ የፈለጋችሁትን በሉኝ፣ ስደቡኝ። ሀይሚ ጥፋተኛ ናት፣ አዎ ጥፋት ይኖርባታል። እኔ ሀይሚ ፍጹም ናት አለን። በዛ ላይ ደግሞ እናንተ ቪዲዮ ጨርሳችሁ አታዩም፣ አትሰሙም። ስለዚህ ከዛ ኮመንት ላይ የመጣላችሁ ነው የምትጽፉት። እኛ ሀሳባችንን ስንገልጽ እስከ መጨረሻው አዳምጡን፣ አዳምጡን እስከ መጨረሻ ሀሳባችን። መጀመሪያ ላይ ከምናወረው መጨረሻ ላይ የምንገልጸው ሀሳባችን አስታውሰን የምንናገረው ይለያል። ገባችሁ? ስለዚህ ሴት ልጅ ስትሰደብ ሴት ልጅ እንደዚህ ስትሆን፣ ሴት ልጅ ስትሰበር፣ ሴት ልጅ ስትቋሸሽ፣ ሴት ልጅ የሆነ ነገር ስትደረግ እንደ ሴት ማንም ሰው ዝም ሊል አይገባም። ገባችሁ። ብዙዎቹ ቡርኬ አልሰደባትም፣ ቡርኬ አላቆሸሻትም። ሌላ ሴቶች ግን እሷን የሚያቆሽሹ፣ እሷን የሚሰድቡ፣ እሷን እንድትሰበር ብዙ ነገር የሚያደርጉ ብዙ ሴቶች አሉ። እቃወማለው እንደ ሴት፣ እኔ ሴት ነኝ። ገባችሁ። እኔ ሴት ነኝ። ስንት ሴት ነው ልቡ ተሰብሮ ታማሚ ሆኖ የቀረው። ስለዚህ ሃይሜ እንድትጎዳ አልፈልግም። ዛሬም ነገ ማስረግጬ ነው የምነግራችሁ። ኦኬ፣ ሌላው ደግሞ ቡርኪ አንተም ምንም እንድትጎዳ መለያየት እንኳን ቢኖርባችሁ ቡርኪ፣ በዚህ አይነት ሁኔታ አይደለም። አንተ አሁን ሃይሚን አሳልፈክ በቃ ለጠላት ነው የሰጠሃት። ገባ አሳልፈ ለማይወዱ ሃሳቦች፣ የማይፈልጉ ሀሳቦች ሃይሚን ማየት የማይፈልጉ ሰዎች በጣም ብዙ አሉ። አዎ ጥፋት አለባት ልክ ነህ ብዙ ነገር ጠይቀሃታል አልመለሰችልክም ብዙ ጊዜ ብዙ ነገሮች ይፈጠራሉ አዎ ይፈጠራሉ ግን እንደዚህ አይነት የቆረጠ አካሄዶችን መሄድ የለብክም ሲቀጥል ደግሞ ብቻዋ ብቻዋ ትተካት እንዴት ነው ለዚህ ጎረምሳ ለቴዲ የሚባል አሳልፈ ምሰጣት እንዴት ነው ምሰጣት አሳልፈ ገባ ቴዲ ነገ ቤቱን ያውቃል እንደፈለገ እየሄደ እንዲጫወትባት ነው ምንድን ነው አላማክ ብሩክ ምንድን ነው ምንድን ነው እየሰራክ ያለው? ማን ነው ይሄን የሚመክርክ? እንደዚህ ተዋት አታከብርህም የሚሉክን ሰዎች አትስማ። ለአንተ የማይሆኑ ለአንተ የማይበጁ መጥፎ ጨካኝ የሆኑ ሰዎች ናቸው። ገባ፣ ወደ ቤት ተመለስ፣ ወደ ሕይወትክ ተመለስ። ማታ ቤት እንዳላደርክ ሰምቻለውኝ ተነግሮኛል። ቤት እንዳላደርክ ተነግሮኛል። እያንዳንዱ መረጃ እየደረሰን ነው። ኦኬ። በጣም ነው ያዘኑት። መለኛው በጣም አዝኗል። እሙሽዬ አዝናለች? እሙሽዬ በጣም ነው ያዘነችው። እኔ ትንሽዬዋ ሴት ልጄ ናት እሷ እሷ በቃ በብዙ ነገር ብዙ ነገር በቃ ስትሰሙ እንዴት እንትን እንደሚል እናንተ ናችሁ የምታውቁት የእውነት። ስለዚህ አሁንም ቢሆን ጥፋት ይኖርባታል፣ አሁ ሊኖርባት ይችላል። ግን ታዲያ ጥፋት በምንድን ነው የምትቀለብሱት? በመወያየት በመነጋገር እንጂ አራት ነጥብ በቃ እኔ አልፈልጋትም ኖ፣ እኔ በቃ ከዚህ በኋላ ከአንቺ ጋር ምንም ነገር አይኖረኝም። እንዴ አይደብርህም እንዴ ሴት እኮ ናት። እንዴ ያማል፣ የእውነት ያማል። በጣም ነው የሚያማው። ስለዚህ ይሄንን እየመከራችሁ ያላችሁ መሀላቸው ገብታችሁ ደግሞ ጽሁፉንም የጻፋችሁ ቡርኬ ቤተሰብ ክን አታከብርም እኛን የምትመርጥ ከሆነ እችን ልጅ ከራሱ ያረቅ ብላችሁ ሀይሚ ከራሱ እንዲያረቅ የገፋፋችሁ ያደረጋችሁ በሙሉ ኢንፎርሜሽን ደርሶኛል። በጣም ታሳፍራላችሁ፣ በጣም ታሳፍራላችሁ። እናንተ ሴቶች ናችሁ፣ ነገ ፍቅረኛችሁ በአደባባይ ሲከዳችሁ ህመሙን ስታዩት፣ እውነቴን ነው የምላችሁ፣ ለካኛም ግፍ ሰርተን ነበር እንዴት እላላችሁ። ፕሊስ ፕሊስ፣ አንድ እውነት አለ፣ አንድ እውነት አለ። ያንን እውነት ተቀበሉ። እነሱ አይለያዩም መቼም ቢሆን ግን፣ ለጊዜውም ቢሆን የሰው ልብ የሚረብሽ ነገር እንዳይደረግ ሰውን አትገፋፉ፣ አትገፋፉ መለኛው በኋላ ላይ ደውልሻለሁ ብሎኛል። ያለውን ነገር እሙሽዬ መሄድ ካለባት ትሄዳለች ብሏል። ነገሮች የማይሰማንና እዚህ ሆኖ የማይፈታ ከሆነ ሙሽዬ ወደ አዲስ አበባ ትሄዳለች ብሏል። ሙሽዬ መኪና አይስማማትም፣ ግን በቃ ሞክራለሁ ብሏል። ነገሮች ይስተካከላሉ። ተረጋጉ፣ አትበሳጩ። እኔ በጣም ነው የተበሳጨሁት፣ እኔ በጣም ነው የተናደድኩት። ጋይስ የእውነት ግን እናንተ አትናደዱ። እህቶቼ ስራችሁን ስሩ። መዳን ቤት ያላችሁ አይዟችሁ፣ ይታረቃሉ። ጠላቶች ግን ታፍራላችሁ፣ እመኑኝ። ታርቀው ሲመጡ ታፍራላችሁ። በቃ እኔ ስሜታዊ እሆናለሁ ዛሬ በጣም ይቅርታ ጋይስ። አስቀያሚ ነገር ቃላቶች ከተጠቀምኩ ይቅርታ፣ መናገር አልፈልግም።